ጤና ይስጥልን ከኤቢሲ የሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርዕስተ ዜናውን ነው። ዘንድሮ በመላ ሀገሪቱ ከአራት ቢሊዮን በላይ ችግኞች እንደሚተከሉ የአካባቢ ደንና አየር ንብረት ለውጥ ሚኒስቴር አስታወቀም። አብራችሁን ሆኑ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ ኢትዮጵያ በምስራቅ አፍሪካ ሰላምና ጸጥታን በማስፈን በልማት ቀጠናዊ ትስስርን ለመፍጠር የምታደርገውን ጥረት የተባበሩት መንግስታት እንደሚደግፈው በመንግስታቱ አቶ ድርጅት የአፍሪካ ጉዳዮች ምክትል ዳይሬክተር ሳምባሳራ ገለጹ። ምክትል ዳይሬክተሩ ከውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አዳኖም ጋርም በክፍለ አህጉራዊ ወቅታዊ ጉዳዮች ዙሪያ መክረዋል። ኢትዮጵያ በክፍለ አህጉሩ በተለይም ደግሞ በሶማሊያና በደቡብ ሱዳን ሰላምን ለማስፈን የምታደርገውን ጥረት የተባበሩት መንግስታት እንደሚደግፍ ምክትል ዳይሬክተሩ ገል ል በአሁኑ ወቅትም በደቡብ ሱዳን የተከሰተው ግጭት በአፋጣኝ ቆሞ የሰላም ስምምነቱን ለመተግበር ሁሉም መስራት እንዳለባቸው በውይይቱ ወቅት ተነስቷል። የመንግስታቱ ድርጅት ጽንፈኝነትና ሽብርን በመዋጋት በክፍለ አህጉሩ የኢኮኖሚ ትስስር ለመፍጠር ኢትዮጵያ እያደረገች ያለው ጥረት እንደሚደነቅና እንደሚደገፍ ምክትል ዳይሬክተሩ ሳምባሳኒ ገልጿል። የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖ በበኩላቸው የመንግስታቱ ድርጅት በደቡብ ሱዳንም ሆነ በሌሎች የቀጠናው ሀገራት ችግሮች ክፍሎች ከመፈጠራቸው በፊት ወደ ግጭት የሚወስዱ ምክንያቶችን ቀድሞ መፍታት ላይ ሊሰራ ይገባል ብለዋል። ኢትዮጵያ በአገር ውስጥም ሆነ በክፍለ አህጉሩ በሰላም ጸጥታና በልማት መስክ ከድርጅቱ ጋር በትብብር እንደምትሰራም ገልጸዋል። የዘገበው ሪፖርተራችን አየለ ጌታቸው ነው። በአማራ ክልል በዲያስፖራው እና በክልሉ መንግስት ትብብር የቴክኖሎጂና የኢኖቬሽን ማዕከል ሊገነባ ነው። የዲያስፖራ አባላት በባህር ዳርና በዙሪያ የተለያዩ የኢንቨስትመንት እንቅስቃሴዎችን ጎብኝተዋል። ከባህር ዳር ደምስ መኩሪያው ተጨማሪ አለው። በአማራ ክልል የባህር ዳር ከተማ እየተከበረ ያለውን የዲያስፖራ በዓል ምክንያት በማድረግ በዲያስፖራው ድጋፍና በክልሉ መንግስት ትብብር የቴክኖሎጂና የኢኖቬሽን ማዕከል ለመገንባት የመሰረት ድንጋይ ተቀምጠዋል። ቤት አባይ የቴክኖሎጂና የኢኖቬሽን ማዕከል የሚል ስያሜ የተሰጠው ማዕከሉ በክልሉ የሰው ሀብት ልማት ውስጥ ወሳኝ ድርሻ እንደሚኖረው የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው የመሰረት ድንጋዩን ባስቀመጡበት ወቅት ገልጸዋል። ዋናውን ኃይል የሆነውን የሰው ኃይልን አቅም ለመገንባት በእጅጉ ተፈላጊ የሆነ ማዕከል ስለሆነ ሁላችሁም በምትችሉት በገንዘብ፣ በእውቀት ሁሉንም አቅማችሁን አስተባብራችሁ ይሄንን የ ቴክኖሎጂ እና ኢኖቬሽን ማዕከል ለመገንባት ሁላችንም የበኩላችንንን እንድተረባራ ብገልጽላችሁ እወዳለሁ። ይህ በእንዲህ እንዳለ በአማራ የዲያስፖራ በዓል በመሳተፍ ላይ ያሉ አባላት በባህር ዳር ከተማና ዙሪያዋ ያሉ የኢንቨስትመንት ፕሮጀክቶችን ተዘዋውሮ ተመልክተዋል። የዲያስፖራ አባላቱ በባህር ዳር ዙሪያ የሚገኘውን የጣና ፍሎራ የአበባ እርሻ ልማትንም ጎብኝተዋል። ወርድ ደረጃ ለአገሪቱ ከአንድ ነጥብ አራት ሚሊዮን ዩሮ በላይ ወደ ሀገር ሀርድ ከረንሲ ማስገባት የቻለ ካምፓኒ ነው። በውስጡ ለአንድ ሺህ ሰራተኞች የስራ እድል የፈጠረ ነው። አስተያየታቸውን ለኢቢሲ የሰጡ የዲያስፖራ አባላትም የአበባ ልማት ኢንቨስትመንቱ ትልቅ መነቃቃት እንደፈጠረላቸው ገልጸዋል። ማየት ማመን ነው በሚያሰኝ ደረጃ የቦታው ስፋት፣ የአበቦቹ ብዛት እንግዲህ እንደዚህ ትንጣለለ ስፍራ ላይ እና ይህ የሚያሳየው ሕዝቡም መንግስትም አገሪቱም ወደ ላቀ ደረጃ ሊደርሱ የሚችሉበት ሁኔታ እንዳለ በጣም ትልቅ እማኝነትን የሚሰጥ ስፍራ ሆኖ ነው ያገኘሁት። ሃገራችን እንደዚህ በማደጉ በጣም ነው ያስደሰተኝ። እኛ ደግሞ እንግዲህ በተቻለ መጠን ያው እዛ ብን ኖርም እዚህ ነው ልባችን። እዚህ ደግሞ እኛ የሆነ ልማት ሰርተን በቃ ሀገራችን የሚያድግበትን ነገር መፈለግ አለብን። በተመሳሳይ መልኩ የዲያስፖራ አባላቱ በአማራ የፕላስቲክ ፋብሪካ በመገኘትም ጉብኝት አካሂደዋል። የፋብሪካው ስራ አስኪያጅ አቶ ዘሩ ሙጬ ለዲያስፖራ አባላቱ ስለ ፋብሪካው እንቅስቃሴ ገለጻ በማድረግ አባላቱ በመሰል ኢንቨስትመንቶች እንዲሰማሩ ጥሪ አቅርበዋል። የፕላስቲክ ኢንዱስትሪ ለሀገራችን ገና ኢንፋንት ደረጃ ነው ያለው እና የውጭ ባለሀብቶቹ በጋራ እየሆናችሁ እንደዚህ አይነት ኢንቨስትመንት ብትሳተፉ ከፍተኛ የሆነ አስተዋጽኦ ይኖረዋል ብለን እናስባለን። በፋብሪካው ጉብኝት ሲያደርጉ ያነጋገር ናቸው። የዲያስፖራ አባላት በበኩላቸው ፋብሪካው የውጭ ምንዛሬን በማስቀረትና ጥራት ያላቸው ምርቶችን በማምረት ለሀገር ልማት አስተዋጽኦ እያደረገ መሆኑን ከተደረገላቸው ገለጻና ከጉብኝቱ መረዳታቸውን ጠቅሰው በመሰል የኢንቨስትመንት መስኮች ለመሰማራት መነሳሳትን ፈጥሮልናል ብሏል። ለኢቢሲ ለተጠናቀረው ዘገባ ደምስ መኩሪያው ከባህር ዳርም በሌላ ዜና የኮምቦልቻ ከተማ ለኢንዱስትሪ ያላትን ምቹነት ለማስፋት ከ720 ሄክታር በላይ መሬት ለኢንዱስትሪ ፓርክ በመከለል ባለሀብቶች እንዲያለሙት መዘጋጀቱ ተገልጿል። በደቡብ ወሎ ዞን ኮምቦልቻ ከተማ የዲያስፖራ ቀን ሲከበር በርካታ በውጭ ሀገር የሚኖሩ ኢትዮጵያውያን ተሳታፊ ሆነዋል። በዞኑ እየተከናወኑ ያሉ የልማት ስራዎችንም ጎብኝተዋል። ከከሚሴ እስከ ባት ያለው የአስፋልት መንገድ፣ የአዋሽ ኮምቦልቻ ወልዲያ ሀራ ገበያ የባቡር ፕሮጀክትና የኢንዱስትሪ ፓርክ በጎብኝቱ ከተካተቱት መካከል ናቸው ናቸው። የደቡብ ወሎ ዞን ዋና አስተዳዳሪ አቶ ፍሳ ወልደ ሰንበት በዞኑ የኢንዱስትሪ ፓርኮችን ለመገንባት ለባለ ሀብቱ ምቹ ሁኔታዎችን ለመፍጠር እየተሰራ መሆኑን ተናግሯል። በኢንዱስትሪ ዘርፍ ለመሰማራት ከ115 ቢሊዮን ብር በላይ ካፒታል ላስመዘገቡ 173 ፕሮጀክቶች ፍቃድ መሰጠቱንም ገልጸዋል። የኮምቦልቻ ከተማ አስተዳደር ከንቲባ አቶ ደነቀ ምትኩ ደግሞ በአራት የኢንዱስትሪ መንደሮች ሰፊ ስራ እየተሰራ መሆኑን ተናግሯል። በጉብኝቱ የተሳተፉ የዲያስፖራ አባላት በአገሪቱ የተጀመረው የልማት ያለን የእድገት ስራ አበረታች እንደሆነና በቀጣይም በሀገራቸው መዋለ ንዋያቸውን ለማፍሰስ ምቹ ሁኔታ መኖሩን መገንዘባቸውን መግለጻቸውን ከአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ለኤቢሲ የተላከው መረጃ ያመለክታል። በኢትዮጵያ የአረንጓዴ ልማት ስትራቴጂው ተግባራዊ ከሚደረግባቸው መንገዶች አንዱ ነው የተፈጥሮ ሀብት ጥበቃና የችግኝ ተከላ። በዚህ የክረምት ወቅትም ታዲያ የችግኝ ተከላ በመላ አገሪቱ በመካሄድ ላይ ነው የሚገኘው። ለመሆኑ ባለፉት ዓመታት የተተከሉ ችግኞች ምን ለውጥ እያመጡ ናቸው? የሚስተዋሉ ጉድለቶችስ ምንድን ናቸው? ሰለሞን ጸጋይ በዝርዝሩ ምላሽ አለው። ዓለም አቀፉ የአየር ንብረት ለውጥ አጥኚ ቡድን አይፒሲሲ ባወጣው አጠቃላይ ሪፖርት የዓለም የአየር ንብረት ለውጥ ከመቼውም ጊዜ በከፋ መልኩ እየተባባሰ መምጣቱንና ይህም ለውጥ በዋናነት መነሻው ሰው ሰራሽ መሆኑን ገልጿል። የመፍትሄ እርምጃ ካልተወሰደም ለውጡ ኢኮኖሚያዊ ማህበራዊና ፖለቲካዊ አለመረጋጋትና ቀውስ የመፍጠር አቅሙ ከፍተኛ ነው ብሏል። አጥኚ ቡድኑ በመፍትሄነት ካቀረባቸው ጉዳዮች መካከል የተራቆተ መሬትን በእጽዋት መሸፈን አንዱ ነው። በኢትዮጵያም ይህንን ችግር ከመሰረቱ ለማቃለል የአረንጓዴ ልማት ስትራቴጂ ተነድፎ ተግባራዊ እየተደረገ ይገኛል። የተፈጥሮ ሀብት ጥበቃና የችግኝ ተከላ መርሐ ግብር ደግሞ በስትራቴጂው ትግበራ ዋነኛ ትኩረት ናቸው። በየአመቱ ወደ አራት ቢሊዮን የሚጠጋ ችግኝ ነው በሀገር ደረጃ እየተተከለ ያለው እና በዚህም አመት በተመሳሳይ ሁኔታ አራት ነጥብ ሶስት ቢሊዮን ችግኝ ይተከላል ተብሎ ይጠበቃል። ባለፉት አመታት የተተከሉ ችግኞች የአረንጓዴ ልማት ስትራቴጂን ስኬታማ ከማድረግ ባለፈ የተፈጥሮ ሚዛን እንዲጠበቅ አይነተኛ ሚና እየተጫወቱ ነው። የዛሬ 13 ዓመት ጤፍ ዘርተ የማታበቅልበት መሬት አሁን ጤፍ ዘርተ ማብቀል ትችላለ። ፎስፈሮ ስላለ፣ ናይትሮጅኑ ስላለ ንቦች መፈጠራቸው፣ ወፎች መምጣታቸው የኢትዮጵያ ወፍ ብቻ ሳይሆን ከአውሮፓ የሚመጡ ወፎች አሁን እየመጡ ይሰፍራሉ። የሚኒስቴሩ መረጃ እንደሚያመለክተው የሚተከሉ ችግኞች የመጽለቅ መጠን 59 በመቶ ነው። ለዚህ ምክንያቱ ደግሞ በችግኝ ተከለ ወቅት ሳይንሳዊ መንገድን አለመከተል፣ ተከታታይ እንክብካቤ አለማድረግና የችግኞች ጥራት ዋነኞቹ ናቸው። በቀጣይ ችግሮቹ እንዲፈቱ የአካባቢ ደንና አየር ንብረት ለውጥ ሚኒስቴር እየሰራ መሆኑን ገልጿል። ልክ እንደ ሰብሉም ወይ እንደ እንስሳቱ የኤክስቴንሽን ባለሙያ በደኑ ዘርፍ እያንዳንዱን የተከላ ቦታ የሚያማክር ባለሙያ ታች መፍጠር ካልቻን፣ ስራውን የሚከታተለው ሰው እዚህ ሆነን መከታተል አንችልም። ስለዚህ አሁን ክልሎች ጋር እየተመካከር ነው ያለነው። አደረጃጀቱ በተጠናከረ ሁኔታ ታች ድረስ እንዲወርድ ነው። የችግኝ ተከላመራ ግብሩ የታለመለትን ግብ እንዲመታ መንግሥት በዘርፉ የሚያደርገውን እንቅስቃሴ አጠናክሮ መቀጠልና ለሀገር ውስጥ እጽዋት ትኩረት መስጠት እንዳለበት ተጠቁሟል። ያለ ሀገር በቀል ዛፎች ያለ ሀገር በቀል ቁጥቋጦች ስለ ውሃ ማሰብ ያስቸግራል፣ እጅግ በጣም ያስቸግራል። ትምህርት ደግሞ በትምህርት በኩል ከሪኩለማችን ውስጥ እንዲህ ያሉ ነገሮች ሊካተቱ ይገባል። በኢትዮጵያ የደኑ ዘርፍ ከአጠቃላይ ሀገራዊ ምርት ውስጥ አስራ ሶስት በመቶውን ድርሻ እንደሚይዝ የአካባቢ ደንና አየር ንብረት ለውጥ ሚኒስቴር መረጃ ያመለክታል። ክቡራን ተመልካቾቻችን፣ በዚሁ በደን ተከላውን በተመለከተ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን አቶ ከበደ ይማም ናቸው። አቶ ከበደ ይማም በአካባቢ ደንና አየር ንብረት ለውጥ ሚኒስቴር የደን ዘርፍ ሚኒስትር ዴኤታ ናቸው። አብራችሁን ሁኑ። አመሰግናለሁ አቶ ከበደ። እንግዲህ ያው በዜናውም ላይ እንደተከታተሉት በርካታ ችግኞች የተተከሉ ነው የሚገኙት። ወደ አራት ቢሊዮን የሚጠጉ ችግኞችም የመትከል ቅር ተይዞ በሀገሪቱ እንቅስቃሴው ቀጥሏል። ይህ የችግኝ ተከላ ዘመቻው በተለይ በሀገሪቱ የአረንጓዴ ልማት ስትራቴጂን ተግባራዊ ከማድረግ አንጻርና ከተጠቃሚነቷ ላይ ያለው ሚና ምንድን ነው ብሎ መናገር ይቻላል? እንደሚታወቀው ኢትዮጵያ ለየን ንብረት ለውጥ ምክንያት አያደለችም። ወደፊትም ምክንያት የማያደርጋትንና ከብክለት የጸዳ ዘላቂ ልማት ማረጋገጥ የሚያስችላትን ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂ ነድፋ እየተገበረች ያለች ሀገር ነች። በዚህ ስትራቴጂ ሀገራዊ የሙቀት አማቂ ጋዝ ልቀትን ሀምሳ ፐርሰንት መጠን ያህል በደን ሴክተሩ ለመቀነስ ግብ ተቀምጦ እየተሰራ ነው ያለው። ይህ ማለት ምን ማለት ነው? በተለያየ ምክንያት በደን መጨፍጨፍ ምክንያት የሚለቀቅን እና በደን ልማት በግብርና ልማታችን፣ በኢንዱስትሪ ልማታችን አማካይነት የሚለቀቅን የሙቀት አማቂ ጋዝ መጠን ወይም የካርቦን ዳይኦክሳይድ መጠንን በደናችን ብቻ 50 ፐርሰንቱን ያህል እንቀንሳለን ነው። ይህንን ስናደርግ በዓለም አቀፍ አየር ንብረት ለውጥ ድርድር አማካኝነት ከበለጽጉ አገሮች የሚገኘውን ገንዘብ ተጠቃሚ ያደርጋታል ማለት ነው። ከዚህ ባሻገር በስትራቴጂያችን ላይ እንደተቀመጠው የግብርና ምርትና ምርታማነት ማሳደግ፣ የኃይል አቅርቦትን ማሳደግ፣ ታዳሽ የኃይል አቅርቦትን ማሳደግ በስትራቴጂው ላይ በግልጽ የተቀመጠ ነው። ይህንን ለማሳካት የደን ዘርፋችን በተመሳሳይ አስተዋጽኦ አለው ማለት ነው። የግብርና ምርትና ምርታማነት ሊያደግ የሚችለው የኢትዮጵያ ተራሯችን በደን መሸፈን ስንችል፣ የኃይል አቅርቦታችን በተለይ የታዳሽ ኃይል አቅርቦታችንን አስተማማኝና ዘላቂ ማድረግ የሚቻለው እንደዚሁ የኢትዮጵያ ተራሮችን በደን መሸፈን ሲቻል ነው። ይሄ ሲሆን የመሬቱ ለምነት ይጨምራል፣ የመሬቱ እርጥበት ይጨምራል፣ የመስኖ ውሃ ይጨምራል፣ የመጠጥ ውሃ ይጎለብታል። ስለዚህ የግብርና ምርታማነት ያድጋል፣ ግድቦቻችን ከደለልና ከጎርፍ ይታደጋሉ። ስለዚህ አስተማማኝ ውሃ ይኖራቸዋል፣ አገልግሎታቸውም ዘላቂ ይሆናል ማለት ነው። ይሄ አገራዊ ፋይዳ ብቻ ሳይሆን አህጉራዊ ፋይዳ አለው። ኢትዮጵያ ተራራዎች ላይ መስራት ወይም በደን ማልማት፣ አብዛኛው የኢትዮጵያ ወንዞች ሀገር አቋራጮች ናቸው። ስለዚህ እነዚህ ሀገር አቋራጭ ወንዞች ዘላቂ ውሃ ለመዳረሻቸው ይዘው እንዲገኙ ከተፈለገ ኢትዮጵያ ላይ የሚሰራው ስራ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ እኛ በደን ላይ የምንሰራው ስራ አህጉራዊም አስተዋጽኦ እንዳለው መገንዘብ ይቻላል ማለት ነው። መልካም። ይህን ሚናውን ደግሞ የበለጠ ለማጎልበት ደግሞ ችግኞች ከተተከሉ በኋላ በተሻለ ሁኔታ እንዲጸድቁስ ምንድን ነው እየተሰራ ያለው? በዋና ዋናው ጉዳይ የችግኝ ጽድቀትን ማሻሻል የሚቻልበትን በጥናት ተለይቷል። ይሄ ህብረተሰቡ ባለቤት ሆኖ ሊይዘው ይገባል ነው በክረምት ወራት የሚደረገው ተከላ ብቻውን በቂ አይደለም። ከተከላ በኋላ ማረም አለ፣ መኮትኮት አለ፣ መጠበቅ አለ። ይሄ በእቅድ መሰራት አለበት። እንደ ማንኛውም ሌላ የግብርና ሰብል መቼ ይታረማል፣ መቼ ይኮተኮታል፣ መቼ ውሃ ይጠጣል፣ መቼ ለምርት ይደርሳል የሚለውን አቅዶ መስራት ያስፈልጋል ማለት ነው። ስለዚህ ህብረተሰባችን በዚህ የክረምት ወራት ከተከላ በኋላ እነዚህን እንክብካቤዎች ባለሙያ በሚሰጠው ምክር መሰረት አንደኛ ተከላው በባለሙያው ምክር መሰረት እንዲከናወን ይጠበቃል። ከተከላ በኋላ ደግሞ ምርት እስከሚሰጥ ድረስ የተከልነው ችግኝ ዛፍ ሆኖ ዛፉ ደግሞ ደን ሆኖ መጨረሻም ከጥቅሙ ተካፋይ ለመሆን እነዚህን ስራዎች በፕሮግራም መስራት ያስፈልጋል። በተለይ ደግሞ የስነ ምህዳር ምዘና ጥበቃውን የበለጠ ልማጉልበት አገር በቀል ዛፎችም ላይ ትኩረት አድርጎ መስራት ጠቃሚ ነው የሚል ሀሳብ አለኝ። መልካም። አቶ ከበደ ይማም በአካባቢ ደንና አየር ንብረት ለውጥ ሚኒስቴር የደን ዘርፍ ሚኒስትር ዴታ ለሰጡ ማብራሪያ በተመልካዩ ስም በጣም አመሰግናለሁ። በጣም ከኤቢሲ የሰዓቱ ዜና እንደቀጠለ ነው። የአፍሪካ ልዕልና ፎረም ለሱዳኑ ፕሬዝዳንት ሁሴን ኦማር አልበሽር የክብር ሽልማት ሰጥተዋል። ለመጀመሪያ ጊዜ ሲካሄደ የቆየው ፎረሙ በአዲስ አበባ ዩኒቨርሲቲ ሲጠናቀቅ፣ ኢትዮጵያ ለአፍሪካ ሁለንተናዊ ነጻነት እንቅስቃሴዎች ቀዳሚ ድርሻ ትወጣለች ተብሏል። ታምራየ ወንድማገኝ ዝርዝር አለው። የአፍሪካውያን ክብር በአፍሪካውያን እጅ ነው ይላል የአፍሪካ ልዕልና ወይም ዲግኒቲ ፎረም መሪቃል ፎረሙ በምሁራን የሚመራ ሲሆን የአፍሪካን ችግሮች በአህጉሪቱ አቅም መፍታትን ያለመ ነው። ለአፍሪካውያን ባህልና ሀገር በቀል እውቀቶች ማደግ፣ አፍሪካዊ ማንነትን ማስከበር የፎረሙ ተልዕኮች ናቸው። ለመጀመሪያ ጊዜ በኢትዮጵያ ሲካሄድ የቆየው የፎረሙ መርሃ ግብር በአዲስ አበባ ዩኒቨርሲቲ ኔልሰን ማንዴላ አዳራሽ ተጠናቋል። በመርሃ ግብሩ የሱዳኑ ፕሬዝዳንት ሁሴን ኦማር አልበሽር የፎረሙ የክብር ተሸላሚ ሆነዋል። ሽልማቱ በተባበሩት መንግስታት ድርጅት የሰላም ዩኒቨርሲቲና በሌሎች አፍሪካዊ ተቋማት የተዘጋጀ ነው። ፕሬዝዳንቱን ለሽልማቱ ያበቃቸው በዓለም አቀፉ የጦር ወንጀለኞች ፍርድ ቤት አይሲሲ የቀረበባቸውን የክስ ተጽዕኖ በመቋቋማቸውና ለሀገራቸው እንዲሁም ለአፍሪካ ህብረት ባበረከቱት መልካም አስተዋጽኦ ነው ተብሏል። ወተሕያ ወተቅዲር ይህ ሽልማት ለሱዳን ህዝብና መገዛትን ለማይቀበሉ አፍሪካውያን ሁሉ እንደሆነ ይሰማኛል። ኢፍታዊነትንና ማግለልን ሁሌም ልንታገለው ይገባል። በተፈጥሯዊና በሰው ኃይል ሀብቶቻችን የምናደርገው ኅብረትም ይበልጥ ጠንካራ ያደርገናል። መርሃ ግብሩ አፍሪካዊ ባህል፣ ሳይንስ፣ ማኅበራዊ እንቅስቃሴዎች የሚበለጸጉበትን መንገድም ያመቻቻል። ለዚህም ኢትዮጵያ ሁሌም ቀዳሚውን ድርሻ እንደምትወጣ ተጠቅሷል። ኢትዮጵያ ሁሌም ለአፍሪካውያን ክብር መጠበቅ በሚደረጉ ትግሎች ቀዳሚውን ድርሻ ትወጣለች። የአፍሪካ አንድነት የተመሰረተው በኢትዮጵያ ነው። አሁን የአፍሪካ ዲግኒቲ ፎረም የተጀመረው እዚህ ነው። የአፍሪካ ህዳሴ እውን እንዲሆን አብረን እንሰራለን። ዓለም አቀፉ ማኅበረሰብ ለአፍሪካውያን ክብር እንዲኖረው ቅድሚያ የሀገሪቱን ማንነት መቀበል አለበት ይላሉ የፎረሙ መሪዎች። ይህ እንዲሆን የአፍሪካውያን አንድነት እንዲጠናከር ያስፈልጋል። ለዚህ ደግሞ መሰል ፕሮግራሞች አስፈላጊ ናቸው ተብሏል። ይህ ፎረም የአፍሪካ ምሁራንን አቀራርቧል። ይህም ችግሮችን በራሳችን ለመፍታት ይጠቅማል። በዚህ መንገድ ነው የአፍሪካ ክብር ሊጠበቅ የሚችለው። ለፎረሙ መሳካት የኢትዮጵያ አስተዋጽኦ በአዘጋጆቹ ምስጋና ተችሮታል።

የሰዓቱ የቢሲ ኤቢሲ ዜና እንደቀጠለ ነው። አሁን የምናልፈው ከመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ወደ ተላከልን ሳምንታዊ መግለጫ ነው። ኢትዮጵያ በመተሳሰብ የበለጸጋ ሕዝቦች ባል ያላት ሀገር ሆና ሳለ በተዛባ የፖለቲካ ስርዓት ምክንያት ዜጎቿ ለእርስ በርስ ጦርነት ለረሃብና ለእርዛት ተዳርገውባት ታሪክና ክብሯ ጎርፎ መቆየቱን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በሳምንታዊ መግለጫው አስታውቋል። በዚህም ምክንያት በርካታ ዜጎቿ በተለይም ሀገራቸውን በመውደድ ልክ የሌላቸው ወጣቶቿ ለተሻለ ሰላም፣ ነጻነት፣ የትምህርትና ኢኮኖሚ እድል ሲሉ ጥለዋት ሲሰደዱ ኖረዋል፣ ያሉ መግለጫው በያሉበት ቦታ የሀገራቸውን ስም ለመጥራት ሲሳቀቁና አንገታቸውን ሲደፉ መቆየታቸውንም አስታውሷል። ዛሬ ግን ታሪክ ተቀይሯል። ሀገራችን የእዳሴ ጉዞ ጀምራለች። እያስመዘገበች ያለው ውጤትም ዜጎቿና ዓለም አቀፉ ማህበረሰብ የሚያስደስት ሆኗል። የሚወዳት ሀገሩን ትቶ በዓለም ዙሪያ የተበተነው ኢትዮጵያዊም ለዚህ የእዳሴ ጉዞ እምቅ አቅም አለው። ይህን ዘርፈ ብዙ አቅም በማስተባበር በተደራጀ መንገድ ለሀገር ልማት ለማዋል የኢፌዴሪ መንግስት ብዙ ርቀት እየሄደ መሆኑን ነው መግለጫው ያስታወቀው። የዲያስፖራ ፖሊሲ በመቅረጽ ጭምር ዲያስፖራው በእዳሴ ጉዞአችን ውስጥ በንቃት በመሳተፍ ሀገሩና ሕዝቡን እንዲያገለግል ምቹ ሁኔታም ተፈጥሯል። ዲያስፖራው በሀገሩ ልማት ውስጥ መብትና ጥቅሙ እንዲከበር እንደዚሁም በንግድ በኢንቨስትመንትና በቱሪዝም ዘርፍ ሳትፎ እንዲሻሻል ተደርጓል። ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ሀገራት ሁሉ የኢትዮጵያ የባህል እሴቶች እንዲተዋወቁና ሀገራዊ የገጽታ ግንባታ ተግባራት እንዲከናወኑም ተደርጓል። ከያሉበት ሀገራት ያፈሩትን ሀብት በሀገራቸው በተደራጀ መልኩ ኢንቨስት በማድረግ እውቀትና ቴክኖሎጂ እንደዚሁም የውጭ ምንዛሬን ወደ ሀገር ውስጥ በማስገባት እንዲሳተፉም ምቹ ሁኔታዎች መፈጠራቸውን ነው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለኤቢሲ በላከው ሳምንታዊ መግለጫው ላይ አስታወቀውም። የኢፌድሪ መንግስት ለዲያስፖራ ያለውን እድል ለማስገንዘብ እንዲቻልም የዲያስፖራ ሳምንት ማክበር ጀምሯል ያለው መግለጫው፣ የዘንድሮ በዓልም በባህርዳር ከተማ በመካሄድ ላይ ይገኛል ብሏል። መኖሪያቸውን በተለያዩ ሀገራት ያደረጉ በሺዎች የሚቆጠሩ ኢትዮጵያውያን የሀገራቸውን የህዳሴ ጉዞ በመጎብኘት ጭምር በበዓሉ ላይ እየተሳተፉ እንደሆነም መግለጫው አስታውቋል። የኢፌድ መንግስት በዓለም ላይ በተለያዩ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉ በሀገራቸው ልማት እንዲሳተፉ የተፈጠሩ ድሎችን አሟጠው እንዲጠቀሙና ከመንግስትና ከህዝብ ጎን በመሰለፍ ለሀገራቸው ድሴ የበኩላቸውን ጥረት እንዲያደርጉ በዚህ አጋጣሚ ጥሪውን ያስተላልፋል።